ጤና ይስጥልን፣ ክቡራን ተመልካቾቻችን እንደምን ዋላችኋል? ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ለቀን 7 ሰዓት ወደ ያዝናቸው የስፖርት መረጃዎች አለፍን። ሰላማዊት ደጀኔ ነኝ። አትሌት መሰረት ደፋር በቤጂንግ ኦሎምፒክ ያገኘችው ድል ወደ ብር ሜዳሊያ ከፍ አለ። ቱርካዊቷ ኤልቫን አቢ ለገሰ በወቅቱ አበረታች ንጥረ ነገር ተጠቅማ በመገኘቷ ነው መሰረት አግኝተው የነበረው የነሐስ ሜዳሊያ ወደ ብር ሜዳሊያ ከፍ ያለው። የኢትዮጵያ ኦሎምፒክ ኮሚቴ የስራ አስፈጻሚ በደቡብ ክልል ጉብኝት አደረገም። የክልሉ ርዕሰ መስተዳድር አቶ ደሴ ዳልኬ ኦሎምፒክ ኮሚቴው ከክልሉ ጋር በጋራ ለመስራት በሚያስችለው ጉዳይ ላይ ለመወያየት መምጣቱ መልካም አጋጣሚ ነው ብለውታል። ፏድ እንድሪስ ተጨማሪ ዘገባ አለው። የኢትዮጵያ ኦሎምፒክ ኮሚቴ ስራ አስፈጻሚ ቦርድ በሐዋሳ ቆይታው ከክልሉ ርዕሰ መስተዳድር አቶ ደሴ ዳልኬና ከክልሉ ካቢኔ አባላት ጋር በተለያዩ ጉዳዮች መክረዋል። ክልሉ በገንዘብ ድጋፍ ማድረግ ብቻ ሳይሆን ስፖርቱን ለማሳደግ ከኦሎምፒክ ኮሚቴው ጋር በጋራ ለመስራትም ተስማምተዋል። የስራ አስፈጻሚ ቦርዱን ጉብኝት አድንቀዋል። የኢትዮጵያ ኦሎምፒክ ኮሚቴን ከዚህ በፊት የምናውቀው የገንዘብ ድጋፍ ለመሰብሰብ ሲጎበኘን ነው። ለስፖርቱ እድገት አብረን ተጋግዘን እንስራ ብላችሁ ስለመጣችሁ እጅግ ተደስተናል ብለዋል። የጋራ ስራችን አጠናክረን እንቀጥላለን ነው ያው ተግባር ስለሆነ ብዙ በመናገር አይደለም በእናንተ በኩል ደግሞ አሁን ለመተዋወቅ ብቻ ሳይሆን ቀጣይነት ባለው መልኩ ለመስራትም መምጣት ይጠይቃል ነው ትልቁ ነገር። ሲደርስ ብቻ አይደለም መረባረብ አለብን እና ረጅም ማለት ፊት ለፊት ዓመት አስቀምጠን ከወዱ እንስራ የተባለው ነው ለእኔ ትልቅ ውጤት ሊያመጣ የሚችለው የጉብኝቱን ዓላማ የገለጹት የኢትዮጵያ ኦሎምፒክ ኮሚቴ ፕሬዚደንት ዶክተር አሸብር ወልደ ጊዮርጊስ ሀገራችን በምትወዳደርባቸው ቀጣይ ሀገራዊ አህጉራዊና ዓለም አቀፋዊ ውድድሮች ውጤታማነታችንን ለማረጋገጥ ስራችንን ከወዲሁ በበቂ ዝግጅት መጀመር ስላለብን ነው ጉብኝቱ ያስፈለገው ብለዋል። እንደ በፊቱ ሁለት ዓመት ጠብቆ ማድረግ ሳይሆን የቅብብሎች ከተሞች ኑረው እነኛ ቅብብሎች ከተሞችም ውድድር እያደረጉ በአጎራባች ከተሞችና በራሳቸው ላይ እያደረጉ ከዚያ ብሔራዊ ኮችንግ ስታፍ ኑሮን ያ ኮችንግ ስታፍ ወርዶ ወደ ታች ወደዚያ ገብቶ ሰፊ ዝግጅት አድርገን ወደዚያ አገሪቱ መወከል ባለባቸው ስፖርተኞች መወከል የምትችልበትን ዕድል ለመፍጠር ነው። በኢፌድሪ ወጣቶችና ስፖርት ሚኒስትር ዴኤታ አቶ ተስፋይ ገዙ የተመራ ቡድኖ በሁለተኛ ሁለተኛ ቀን ውሎ በመጠናቀቅ ላይ የሚገኘው የሐዋሳ ኢንተርናሽናል ስታዲየምና የሐዋሳ ዩኒቨርሲቲ ስታዲየምን ጎብኝቷል። አዲሱ የኢትዮጵያ ኦሎምፒክ ኮሚቴ ስራ አስፈጻሚ ቦርድ ባለፉት ሁለት ወራት በትግራይና አማራ ክልሎች ተመሳሳይ ጉብኝት ማድረጉ ይታወሳል። በኢትዮጵያ ያለውን የግብ ጠባቂ ችግር ለመቅረፍ በቂ ስልጠና መስጠት እንደሚገባ የብሔራዊ ቡድን የግብ ጠባቂ አሰልጣኝ ጸጋዘአብ አስገዶም ተናገሩ። አሰልጣኙን አነጋግረው ዝርዝሩን ያዘጋጀው ላሉ ኢታላ ነው እምነጽዮ ሙሴት አቀርበዋለች።

በእግር ኳስ ጨዋታ ኳስ ግብ እንዳይሆን የመጨረሻ ወሳኝ ሚና ያላቸው ግብ ጠባቂዎች ለብሔራዊ ቡድንም ሆነ ለክለቦች የላቀ ፋይዳ አላቸው። ግብ ጠባቂዎች ቡድናቸውን ከመምራትም በላይ ውጤት ይዞ እንዲወጣ ያስችላሉና፣ በኢትዮጵያ ፕሪምየር ሊግ ከ16ቱ ክለቦች ስምንቱ የውጭ ግብ ጠባቂዎችን ቀዳሚ ምርጫቸው አድርገዋል። የኢትዮጵያ ብሔራዊ ቡድን የግብ ጠባቂዎች አሰልጣኝ ጸጋዛብ አስገዶም የችግሩ ምንጭ ግብ ጠባቂዎች የመሳተፍ እድል አለማግኘታቸው ነው ይላል። በረኛ ከውጭ አስመጣህ ማለት ለሀገር ውስጥ በረኛ እድል እየሰጠን አይደለም። አንድ በረኛ ደግሞ ጥሩ በረኛ ሊደርስ የሚችለው ተደጋጋሚ የሆነ ውድድር ሲያደርግ ነው። ምክንያቱም በረኝነት ልምድ ይጠይቃል ከኃላፊነቱ አንጻር። ስለዚህ ልምድ ሳንሰጣቸው በረኛ ማግኘት አንችልም። እኔ አሁን እኔን የሚመስለኝ የውጭ በረኞች በማስመጣታችን የሚመጣ ተጽዕኖ ይመስለኛል። ችግሩን ለመቅረፍ ለአሰልጣኞችም ሆነ ለግብ ጠባቂዎች በቂ ስልጠና መስጠት ወሳኝ መሆኑንም ባለሙያው ጠቁሟል። አሁን ያለነው የእግር የጎልኪፐር አሰልጣኞች ድሮ የክለብ ተጫዋች የነበርን በረኞች ነን። ያገኘነው ልምድ የለም ወይ ያገኘነው ስልጠና የለም። ምናልባት የተሻለ ስልጠና ብናገኝ ኖሮ የተሻለ በረኛ የማውጣት እድሉ ሊኖረን ይችላል። እኛ በያዝነው ነው በረኞችን እያሰለጠን ያለነው። የበረኛ አሰልጣኞችን ስልጠና የሚያገኙበትን ሚንስ ቢፈጠር ኖሮ የተሻለ በረኛ ማምጣት ይቻላል። ለእኔ እየታየኝ ያለው ግን በረኛ ሁሌ ልምድ ይጠይቃል። እዚህ ስለሰራ ስለ ይሰራሉ ብዙ አሰልጣኞች አሉ ያሰራሉ ግን እነዚህ የሰሩ በረኞች እየተጫወቱ አይደለም። ችሎታቸው በምን ልትመዝ ነው? አትመዝነውም። አልተጫወቱም። የኢትዮጵያ ብሔራዊ ቡድን ወሊያ በ2019 አፍሪካ ዋንጫ ማጣሪያ ከጋናቻው ጋር የመጀመሪያ ጨዋታውን ያደርጋል። ለዚህና በቀጣይ ላሉበት የቻን አፍሪካ ዋንጫ ማጣሪያዎች ዝግጅት ማድረግ ጀምሯል። ካፍ የአዲስ አበባ ስቴዲየም በጨዋታ መደራረብ በደረሰበት ጉዳት ምክንያት በአፍሪካ ቻምፒየንስ ሊግ ቅዱስ ጊዮርጊስ ከክለብ ቪታ ጋር እስከሚያደርገው ጨዋታ ድረስ ምንም አይነት ጨዋታ እንዳይካሄድ መከልከሉን ተከትሎ የኢትዮጵያ ብሔራዊ ቡድን አባላት ወደ ሀዋሳ ነገ ጉዟቸውን ያደርጋሉ። ከኡጋንዳ ብሔራዊ ቡድን ጋር የፊታችን ቅዳሜ የሚያደርጉት የወዳጅነት ጨዋታም በሀዋሳ ኢንተርናሽናል ስቴዲየም ይካሄዳል። መረጃውን ያደረሰን የኢትዮጵያ እግር ኳስ ፌዴሬሽን ነው። የኢትዮጵያ እግር ኳስ ፌዴሬሽን የፕሪሚየር ሊጉ የመጨረሻ ሁለት ሳምንት ጨዋታዎች የሚካሄዱበትን ጊዜ ይፋ አደረገ። በብሔራዊ ቡድን ዝግጅትና በቅዱስ ጊዮርጊስ የኢንተርናሽናል ጨዋታ ምክንያት የተራዘመው መርሃግብር የ29ኛ ሳምንት ጨዋታዎች ሰኔ 8፣ 9 እና 10 እንደሚካሄዱ ፌዴሬሽኑ አስታውቋል። ሐሙስ ሰኔ 8 ከአዲስ አበባ ከተማ ከቅዱስ ጊዮርጊስ 8 ሰዓት ከ30 ላይ ይጫወታል። አርብ ሰኔ 9 ቲዮ ኤሌክትሪክ ከወልዲያ በሰበታ ስቴዲየም ጨዋታቸውን ያደርጋሉ። መከላከያ ከአዳማ ከተማ እና ደደቢት ከሲዳማ ቡና ከሚያደርጓቸው ጨዋታዎች ውጪ ያሉ ግጥሚያዎች በተመሳሳይ ዘጠኝ ሰዓት ላይ የሚጀመር ይሆናል። የሀገር አቀፍ ቅርጫት ኳስ የከተሞች ሻምፒዮና በጎንደር ከተማ አስተናጋጅነት ተጀመረ። በመክፈቻው ስነ ስርዓት ውድድሩ የተረሱት ስፖርቶችን ለማዳረስና ለማስፋፋት ጠቀሜታው የጎላ መሆኑ ተጠቁሟል። ከጎንደር መንግስት ኮሚኒኬሽን የደረሰን ዜና ሰለሞን ገብረ እግዚአብሔር ያቀርበዋል። የከተሞች የቅርጫት ኳስ ሲቲ ካፕ ዓመታዊ ውድድር ስፖርቱን ለማስተዋወቅ ከማስቻሉ ባሻገር የውድድሩ አሸናፊዎች የኢትዮጵያ ፕሪምየር ሊግን እንዲቀላቀሉ ያስችላል። የዘንድሮ ውድድር በምታስተናግደው የጎንደር ከተማ፣ የሐረር፣ የአሶሳ፣ የጋምቤላ፣ የአዲስ አበባ እና የኢትዮጵያ ወጣቶች ስፖርት አካዳሚ ቡድኖች ይሳተፋሉ። በከተሞቹ ዋንጫ የውድድር መክፈቻ የተገኙት የጎንደር ከተማ ከንቲባ አቶ ተቀባ ተባበል ስፖርትን ለማስፋፋት በአገሪቱ ከተሞች እንዲካሄድ መደረጉ መነቃቃትን እንደሚፈጥር ጠቁመዋል። ከእግር ኳስ ባሻገር ከተማችን ተረስተው የነበሩ የቅርጫት ኳስ የቦክስ የመረብ ኳስ እና የመሳሰሉ የስፖርት እንቅስቃሴዎች እንዲያድጉ እንቅስቃሴ እያደረግን ባለንበት ወቅት እየተካሄደ መሆኑ ተጨማሪ ጉልበት ተጨማሪ የሆነ ወኔ የሚፈጥርልን ነው የሚሆን ብለን ነው በያ በኩል የምናስበው የኢትዮጵያ ቅርጫት ኳስ ፌዴሬሽን ምክትል ፕሬዚዳንት ዶክተር ጥበቡ ቸኮል በበኩላቸው ፌዴሬሽኑ በመስረታዊ አቅም ግንባታና ስልጠና በመታገዝ የፕሬምየር ሊጉን ተሳታፊ ክለቦች ቁጥር ለማሳደግ ውድድሩ ከፍተኛ እገዛ እንደሚሰጥ ገልጠዋል። በሁለቱም ጾታዎች እስከ መጪው ግንቦት 27 የሚቆየው ውድድር ሲጀመር ጎንደር 374 ለ25 ጋምቤላ አዲስ አበባን አርባ አምስት ለአርባ በሆነ ውጤት አሸንፈዋል። በሴቶች ምድብ ጎንደር ከተማ የኢትዮጵያ ወጣቶች ስፖርት አካዳሚን ሀምሳ ሰባት ለአርባ አምስት ረድቷል። የውድድሩ መርሀ ግብር በትናንትና ሁለት ቀጥሎ አዲስ አበባ ሀረርን ስልሳ ስድስት ለሰላሳ አንድ ጋምቤላ አሶሳን ሀምሳ አንድ ለሰላሳ አንድ ማሸንፋቸው ታውቋል። ተመልካቾች ለሰአታት የነበረን የስፖርት ዘገባ ተጠናቀቀ።